የሰውን ልጅ ሊጎዳ የሚችልና ሊቀጣው በጣም ድንበር አልፎ ሊቀጣው የሚችል ነገር ምን አለ? ሰላም አለይኩም ወራህመቱላህ። ዛሬ ከፕሮግራም የወጣ ያለ የሆነ ነገር ልነግራችሁ ፈለግኩ። የሰውን ልጅ ሊቀጣውና ሊጎዳው የሚችል እስከመጨረሻ ላይ ሊያስቃየው የሚችል ነገር ምን አለ ብዬ ቢጠይቃችሁ ምን ትላላችሁ? እስኪ የራሳችሁን ሐሳብ ኮሜንት ላይ አሳርፉ። ምናልባት ይሄን ቪዲዮ ስትመለከቱ ውስጣችሁ የሚረበሽ አይነት ሰዎች ከሆናችሁ እንዲሁም ልባችሁ ስስ የሆነ ሰው ከሆናችሁ ይሄንን ቪዲዮ እንድታሳልፉት እነግራችኋለሁ። የሰውን ልጅ በጣም ሊቀጣው የሚችልና የሰው ልጅን ሊያንገላታው የሚችል እስከ ሞት ድረስ በጣም እንግልትን ሊያሳርፍበት የሚችል ሌላ ነገር የለም። ያው እራሱ ሰው ነው። በዚች ዓለም የሰው ልጆች በጣም ብዙ አይነት ቅጣትና ግፍ እንዲደርስባቸው ተደርገው ያለፈዋሉ፣ በዚች ህይወት ውስጥ ማለት ነው። ታዲያ ከነዛ መካከል በጣም ጸያፍ የሚባሉ ብዙ አይነቶች አልፈዋል። ከነሱም ውስጥ በጣም ጥቂት የሚባለውን ስድስት አይነት የአቀጣጣ አይነቶችን ነው ዛሬ የምዘረዝርላችሁ። እነዚህ ቅጣቶች የመጡትም የሰው ልጅ በፈጠራቸው ፈጠራዎች በመሆኑ እንዲሁም የሰውን ልጅ ደግሞ የሰውን ልጅ ራሱን የራሱን አካል የሆነን ሰው እንዲቀጣበትና እንዲሁም እንግልትን ሙሉ ለሙሉ እንዲመለከት የተደረገበት የሆነ የአቀጣጥ ዘዴ ነው። ይህንን ነው ዛሬ የምነግራችሁ ማለት ነው። የመጀመሪያው በፍየል ምላስ ሰዎች ይቀጣሉ። ይህን ስላችሁ በጣም እየገረማችሁና እየሳቃችሁ እንደሆነ እጠብቃለሁ። ምክንያቱም የፍየል ምላስ እንዴት የሰውን ልጅ ሊቀጣ ይችላል ብላችሁ ታስባላችሁ። ነገሩ ግን ወዲህ ነው። በጣም አሰቃይና መጨረሻው ሞት እስኪሆን ድረስ የሚያስጠብቅና እልህ የሚያስጨርስ ነገር ነው። የሚገርማችሁ ብዙዎች አብደውበታል፣ ብዙዎች አእምሯቸውን አጥተውበታል፣ እንዲሁም ነፍሳቸውንም ያጡበት የሆነ የቅጣት አይነት ነው ይሄ የቅጣት አይነት ማለት ነው። በፍየል ምላስ እንዴት ነው ሰዎች የሚቀጡት? ሰዎች ይታሰራሉ። የታሰሩበት ቦታ ደግሞ እጃቸውም እግራቸውም እንዳይንቀሳቀስ የሚደረግበት ቦታ አስተኝተው ያስሯቸው የሚያስዋቸው። ከዛ በኋላ እግራቸውን በሆኑ በእንጨቶች ክብ ላይ ያሳልፏቸው እና ካሳለፏቸው በኋላ ፍየሎች ይመጣሉ። ለዚህ ተብለው የተመደቡ ፍየሎች ማለት ነው፣ ጨው የለመዱ ጨውን፣ በጣም ምላስ ሱስ የሆነባቸው ፍየሎች ይመጣሉ። ከዛ በኋላ የእግሩ ታችኛው ክፍል ጨው እንዲነካ ይደረጋል፣ የሰውየው ማለት ነው። ከዛ ጨው ከተነካ በኋላ ፍየሎችን ወደዛ ወደ እግሩ ይልካሉ። ከዛም ፍየሎች በምላሳቸው እግሩን ይልሱታል ማለት ነው። እግሩን በሚልሱት ሰዓት የመጀመሪያው ዙር ያስቀዋል፣ ይኮለኩለዋል። ከዛም በኋላ ግን ነገሩ እየባሰና እየከረረ ሲሄድ ሰዎች በመሃል በመሃል ጨው እያስነኩ እግሩን ፍየሎች እንዲቀጥሉ እያደረጉ ነገሩ በጣም ዙሩ እየከረረና እየጠበቀ በሚሄድ ሰዓት ላይ በጣም አእምሮን ይረብሸዋል። ከዛም ከአቅሉ ውጪ ይሆናል ወደ እብደት ማማ ይወጣል። በጣም ስቃይ እየደረሰበትና የስነ ልቦና ጫና እየደረሰበት ነገርየው ወደ ሞት ሊያደርሰው ይችላል ማለት ነው። ይህንን የሚቀጡት ብዙዎች ወደ ጀርመን፣ ወደ አውሮፓ ያሉ ሰዎች ናቸው ይባላል። በፊት ይህንንም የሚያደርጉት ለምንድን ነው ሲባል አንደኛ እምነታቸውን ለቆ የወጣ ሰው በእንግልት እንዲሞት ወይም ሁለተኛው ደግሞ መንግስትን የሚቃወም ፖለቲከኛ የሆነ ሰው መንግስት ያንን ሰው ከምንም ከምንም ማሳዶ ይይዝና እንደዚህ እየተሰቃየ አእምሮ እንዲለቅ ወይም እብድ እንዲሆን ሰዎች እንዳያምኑት ሰዎች እንዳይከተሉትና ንግግሩ ሁሉ ተሰሚነት እንዳይኖረው ለማድረግ ሲባል የሚደረግ የሆነ አቀጣጥ አይነት ነው። ሰዎች ፍየሎች፣ ምላሳቸው ሸካራ ነው። በሚልሱ ሰዓት ደግሞ እንዲልሱ ተደርጎ ሸካራነታቸው የተዘጋጀ ነው ምላሳቸው ላይ። በዚህ ሰዓት ታዲያ የውስጠኛውን የእግራችንን ክፍል በጣም በኃይለኛ የመጉዳት ባህሪ ያመጣል ማለት ነው። ከማሳቅ አልፎ ወደ ማሳበድ፣ ከማሳበድም አልፎ አእምሮ ለቆ ሙሉ ለሙሉ ከቁጥጥር ውጭ እንድንሆን ወደ ማድረግ እንዲሁም መጨረሻው ደግሞ በዛው የሚቀጥል ከሆነ ሞት ድረስ ሊያደርስ ይችላል ማለት ነው። ሁለተኛ የሰው ልጅ ከሚቀጣባቸው የአቀጣጥ ከባድ የሚባሉ አይነቶች መካከል ይህ የሰውን ልጅ የሰውነት ክፍል መለያየት። የሰውነት ክፍልን ለመለያየት የሚጠቀሙት ደግሞ አቅጣጫ ምንድን ነው? የሚቀጣው ሰው እንዲተኛ ይደረግና እጅና እግሩ ይታሰራል በገመድ። ከዛ በገመድ እጅና እግሩ ከታሰረ በኋላ ከእጁ በኩልም ከእግሩ በኩልም እንዲሳብ ይደረጋል። አስቡት እንግዲህ በጣም ከባድ ነው። ስታስቡት ምናልባት ያንን ነገር መቆጣጠር የምትችሉ ይመስላችሁ ይሆናል። አቅማችሁን ሙሉ ለሙሉ በዛ ቦታ ላይ በማድረግ ልትስቡት የምትችሉ ይመስላችኋል። ወይም ደግሞ ቁመታችሁ መርዘም እንጂ ሌላ ችግር የሚፈጥር አይመስላችሁ ይሆናል። ነገር ግን እያንዳንዱ የመገጣጠሚያ ክፍላችን እየወለቀ በሂደት ቀስ እያለ እየወለቀ ከዛም ከቁጥጥራችን ውጭ ሆኖ ሕመሙ እስከ ሞት ድረስ እንዲዳርግ የሚደረግ ነው ማለት ነው። ይህም ቅድም እንዳልኳችሁ ሰዎች እምነታቸው ሲለቀቅባቸው እምነታቸውን ሲያንቋሽሹባቸው፣ እንዲሁም ደግሞ መንግስት አማጽያኖች እንዲቀጡበት የሚያደርግበት መንገድ ነው። አሁንም ይሄንን የፈጠሩት ወደ አውሮፓ አካባቢ ያሉ ሰዎች ናቸው። በእርግጥ አሁን ላይ በአሁን ሰዓት ይህ ነገር ባይኖርም ነገር ግን በፊት የሚተገብሩት የነበረ ተግባር ነው። ታዲያ ቅጣቱም በሚቀጡት ሰዓት ከላይ በኩል ሌላ ሰው ይቆማል፣ ሌላ ሰው ደግሞ በእግርጌ በኩል ይቆምና ያንን ገመድ እያሽከረከሩ እንደምትመለከቱት ሰውነቱ እንዲላቀቅና ሰውነቱ መገጣጠሚያ እያንዳንዱ ስሜቱ እንዲሰማው በማድረግ የሰውን ልጅ ይቀጡበታል ማለት ነው። ይህ የአቀጣጥ አይነትም በጣም የሚያሰቃይና ሰውነታችንን እንዳንቆጣጠር እኛ እንዳናዘው ሰውነታችንን ከዛ በኋላ ብንለቀቅ እንኳን ሰውነታችን እንደበፊቱ እንዳይሆንና እያንዳንዱ መገጣጠሚያችን ተለያይቶ እንዲሁም አጥንታችን ሁሉ ሊሰባበር የሚችልበት አጋጣሚ ይፈጠራል ማለት ነው። ልክ እንደ ወንጀሉ ብዛት አቀጣጡንም በዛው ልክ ያደርጉበታል ማለት ነው። ሶስተኛ ሶስተኛው የአቀጣጥ አይነት ደግሞ በጣም ጭካኔ የተሞላበት የሆነ የአቀጣጥ አይነት ነው። ይህም እስከ ቅርብ ጊዜ ድረስ ምናልባት 600 ዓመት ወይም ከዛም አለፍ ያለ ጊዜ ድረስ የሚጠቀሙበት የሆነ የአቀጣጥ አይነት ነው። ይህ በጣም አሰቃይና ሰዎች ልባቸው፣ ኩላሊታቸው፣ እንዲሁም ጣፊያቸው፣ እንዲሁም ጉበታቸው እያንዳንዱ ሰውነታቸው በጠቅላላ ከጥቅም ውጪ ዳሜጅ እንዲሆን የሚያደርግ የሆነ የአቀጣጥ አይነት ማለት ነው። የምትመለከቱትን ብረት በመጠቀም ይሄን ብረት ይከፍቱትና ሰዎች እዛ ውስጥ እንዲገቡ በማድረግ እዛ ውስጥ ሰዎች ገብተው ታስረው ቁመው ከዛም ብረቱ ላይ ያሉት እያንዳንዳቸው ጩቤዎች ሰውነቱ ውስጥ እንዲገቡ ይደረጋሉ ማለት ነው። በሩ በሚዘጋ ሰዓት ሙሉ ለሙሉ እነዚህ ጩቤዎች ሰውነቱ ውስጥ ይሰገሰጋሉ፣ ይገባሉ። ከዛም ሰውነት ውስጥ በሚገቡ ሰዓት እያንዳንዱን የሰውነት ክፍሎች ይወጉታል። በሚወጉት ሰዓት የመጀመሪያው የሚሆነው ህመሙ በጣም ከቁጥጥር ውጭ መሆኑ ነው ማለት ነው። ነገር ግን ይህ ሰው አይሞቱም በቀላል የሚሞተው እስከ መቼ ድረስ ቆይቶ ነው ካላችሁም፣ ደሙ እየፈሰሰ ደሙ ከሰውነቱ እንዲደርቅ እስኪደረግ ድረስ ይቆይና ከዛ በኋላ ወደ ሞት ይሄዳል ማለት ነው። እስከ ሞት ድረስ ሰውየው እንዲቀጣ ሲፈለግ እዚህ ብረት ውስጥ ያስገቡትና ብረቱን ይዘጉበታል ሙሉ ለሙሉ። ከዛም እዚህ ኮንቲነር ውስጥ የሚፈጠረውን ነገር እሱ ብቻ የሚያውቀው የሆነ ቅጣት ነው የሚቀጣው ማለት ነው። ደሙ ይፈሳል፣ ወደ ታች ይወርዳል። ደሙ እንዲፈስ የሚያደርገው ደግሞ እነዚህ የምትመለከቷቸው ጩቤዎች ናቸው ማለት ነው። እነዚህ ጩቤዎች እያንዳንዱ የሰውነት ክፍል ውስጥ እየቀደዱ ይገባሉ። ይህ ሰው ሊንቀሳቀስ ካለ እነዚህ ጩቤዎች ይቀዱታል ማለት ነው። መንቀሳቀስ አይታሰብም። ቀጥ እንዳለ ቁሞ ሰውነቱ ላይ ደሙ ፈሶ እስኪደርቅ ድረስ መጠበቅ ይኖርበታል። በዓይኑ እያየ በትክክል ሞትን እየተመለከተ የሚሞት ይሆናል ማለት ነው። ሱብሃንአላህ አራተኛው የቅጣት አይነት ደግሞ ይህ በሬ መሰል የሆነ ቅርጽ ውስጡ ክፍት ሲሆን፣ ውስጡ ላይ ሰዎች እንዲገቡበት ይደረጋል ማለት ነው። ያ የሚቀጣው ሰው ውስጡ ላይ ከገባ በኋላ ከላይ በኩል ያለው በር የምትመለከቱት በር ይዘጋበታል። ከተዘጋበት በኋላ በማፈን አይደለም ይሄን ሰው የሚገሉት ምክንያቱም ትንፋ እንዲኖረው ደግሞ በበሬው አፍንጫ በኩል ንፋስ እንዲገባለት ይደረጋል። የሞት የመሻር መካከል ላይ እንዲሆን ማድረግ ማለት ነው። በኋላ ከስር እሳትን ያነዳሉ። በብረት የተሰራው ይህ የበሬ ቅርጽ የሚመስለው ነገር እንዲሞቅ ይደረጋል በእሳት በጣም ይሞቃል። ሰውየው እዛ ውስጥ ሆኖ መቃጠል ይጀምራል። መጨስ ይጀምራል። በሚጨስ ሰዓት፣ ትንፋሽ በሚያጥረው ሰዓት ትንሽ ትንሽ ትንፋሽን እንዲያገኝ በበሬው አፍንጫ በኩል ትንፋሽ እንዲለቀቅለት ይደረጋል ማለት ነው። ከዛም በኋላ ይሄንን ስቃይ እያጣጣመና

ስቃዩ እየበዛበት ወደ ሞት ይሸኘዋል ማለት ነው። ሰውየው እርር ይላል፣ ይቃጠላል። በመጨረሻም ያረረውን ሰውየ ያወጡና እንደሚሆን ያደርጉታል ማለት ነው። ይህ የአቀጣጥ አይነትም በጣም ከባድ የሆነ የአቀጣጥ አይነት ነው። በነገራችን ላይ እዚህ ላይ ላስታውሳችሁ የምፈልገው ነገር እስልምና ይሄንን ሁሉ የሚወክል እንዳልሆነ እንድታውቁ ነው። ከእስልምና ውጪ ካሉት እምነቶች ጋር ሊገናኝ የሚችልም አለ፣ እንዲሁም የማይገናኝ አለ ማለት ነው። አንዳንድ አይሁዶች የሚጠቀሙበት መንገድ አለ ይሁዶች፣ የማይጠቀሙበትን መንገድ አለ። ብዙ ጊዜ አሁን የቆጠርኩላችሁን የሚጠቀሟቸው ወደ አውሮፓ አካባቢ ላይ የሚገኙ ሰዎች ናቸው። በፊት በነበረው ባህላቸውና በፊት በነበረው ሕግና ደንባቸው የዚህ አይነትን ቅጣት ይቀጡ ነበር ሰዎችን። አምስተኛ ሰዎች የሚቀጡበት አይነት፣ ይህም በጣም አስቀያሚና ሰዎች እንኳን እንዲመለከቱት የሚዘገንን የሆነ የአቀጣጥ አይነት ነው። ይህም የአቀጣጥ አይነት ምንድን ነው? ወደ አደባባይ ሰውየው ይወሰድና እጅና ይታሰራል ቁሞ ማለት ነው። ቁሞ እጅና እግሩ በታሰረበት ላይ እያንዳንዱን የሰውነት ክፍሉ እንዲቆረጥ ይደረጋል። ግን በሚቆረጥ ሰዓት ደግሞ ቆዳውን በዛው ልክ እንዲገሸለጥ ይደረጋል። ከላይ ወደ ታች ነው ቆዳውን የሚገሸልጡት ማለት ነው። ይህንን በሚያደርጉ ሰዓት እንደ መቀጣጫነት ያጠፋው ጥፋት ሰዎች እንዲሰሙት እየተደረገና ሰዎች ያንን ጥፋት ደግሞ እንዳያጠፉት ለማድረግ ሲባል እና እንዲሁም እንደዛ አይነት ቅጣት መጥፎ እንደሆነ ለማሳየት ሲባል ወደ አደባባይ አወጥተው ነው ይሄን ቅጣት የሚቀጡት ማለት ነው። ምንድን ነው ቅጣት አይነቱ፣ እንደምትመለከቱት ከላይ ጀምረው ቆዳውን ይገሸልጡታል ወደ ታች ማለት ነው ይልጡታል። ምናልባት እኛ የምናቀው ከብቶች፣ ፍየሎች፣ በጎችን ነው እንደዚህ የምንልጠው ቆዳውን አይደለ። ነገር ግን የነዛ ከብቶችም ሆኑ ፍየሎችም በጎችም ከዛም ውጭ ያሉ እንስሳዎችን ስናደርግ መጀመሪያ ነፍሳቸው ከጠፋ በኋላ ነው የሚሆነው። ይህ ሰው ግን በሕይወት እያለ ነው የሚደረገው ማለት ነው። በሕይወት እያለ በሰዎች መካከል አደባባይ ላይ በመሀል ፀሐይ ላይ እንዲሁም ቁሞ እያንዳንዱ አንዱ ቆዳው እንዲገሸለጥ ይደረጋል። እንግዲህ ጥፋቱ ምንድን ነው ከተባለ ብዙ ጊዜ ይሄንን የሚጠቀሙት ሰዎች እምነቱን ሲክድና ከእምነቱ ውጪ ሌላ እምነትን ሲያስተዋውቅ እዛች ሀገር ላይ እንዲሁም በመንግስት ወንጀለኝነቱ ሲረጋገጥ ማለት ነው። ስድስተኛና የመጨረሻው ዛሬ የያዝኩላችሁ ሰዎች ከሚቀጡበት መካከል አንዱ በጣም አስቀያሚና ልታስቡት የማትፈልጉት የሆነ የአቀጣጥ አይነት ወንጀለኞች እንዲመጡ ይደረጉና ወንበር ላይ ከተቀመጡ በኋላ ወንጀላቸውን ተጠይቀው ከተናዘዙ በኋላ ከዛም አንገታቸው ላይ ቀበቶ ይታሰራል። ያ ቀበቶ ላይ ደግሞ ከላይም ከታችም እንደ ወስፌ ሹል የሆነ ነገር ተደርጎበት ብረት፣ ቀጥ ያለ ብረት ይደረጋል። ከዛም ከላይ በኩል ያለው ቀጥታ ጉሮሮን እንዲወጋው ወይም ደግሞ ከላይ በኩል ያለውን ክፍል እንዲወጋው ይደረጋል። ከታች በኩል ያለው ደግሞ ወደ ደረቱን ትንሽ ከፍ ብሎ እንዲወጋው ይደረጋል። ከዛም ሙሉ ይለጠጣል ማለት ነው። እሱ በማይችለው አቅም ደረጃ ወደ ላይ አንገቱን ከፍ ያደርጉታል። ከዛም አንገቱን ወደላይ ከፍ ካደረጉ በኋላ ምራቅ ሲውጥ እንኳን ምራቅ ሲወጥ እንኳን ያ ነገር እንዲወጋው ያደርጉታል ማለት ነው። በጣም ከአቅሙ በላይ እንዲሆን ያደርጉታል። ከዛም እንደዛ አድርገው እጅና እግሩን ያስሩና እንዳይፈታ ትተውት ይሄዳሉ። ይህ ሰው በዚህ ነገር ሲሰቃይ ሲሰቃይ ይቆይና በመጨረሻም ከአቅሙ በላይ ሲሆንና ስትራፑ ሲይዘው መለስ ሲል እየወጋው መለስ ሲል እየወጋው እንደገና መልሶ ማውጣት ስለማይችል በዛው ሕይወቱ ደሙ እየፈሰሰ እንዲያልፍ ይደረጋል። ይህም የአቀጣጣ አይነት እስካሁን ድረስ ከተመለከትናቸው ጋራ በጣም በጭካኔ የተሞላበት የሆነ የአቀጣጥ አይነት ነው። እስካሁን ድረስ የቆጠርናቸውን ሁሉ እንግዲህ የሰው ልጅ ነው የፈጠራቸው፣ ሰዎች እንዲቀጡበት ያደረገው የሰው ልጅ ነው። ከሰው ልጅ በላይ ታዲያ ለሰው ልጅ ጨካኝ ምን አለ ብላችሁ ታስባላችሁ። ማንም እንስሳ የሰው ልጅ ሲያገኝ ምናልባት ስጋውን ሊመገብ ሊበላው ፈልጎ ሊያንገላታው ይችላል። ነገር ግን ያንንም ባለማወቅ ነው ሊያደርግ የሚችለው ምክንያቱም ማሰቢያ አእምሮ ስላልተሰጠው ማለት ነው። የሰው ልጅ ግን ማሰቢያ ተሰጦት ሁላ ራሱ ማሰቢያውን ለዚህ ያውለዋል ለዚህ ይጠቀመዋል። እንግልቱ እንዲበዛ ያደርጋል። ሰዎች ተንገላተው እንግልታቸው ደግሞ ረጅም ጊዜ እንዲቆይ በማድረግ በመጨረሻም እንዲሞቱ የሚያደርገው የሰው ልጅ ብቻ ነው። አላህ ስብሐነሁ ተዓላ ግን እስልምና መቶ ነገሮችን ሁሉ አስተካክሏል። ለእያንዳንዱ ነገር ቅጣትን ሲያስቀምጥ፣ እያንዳንዱ ቅጣት እዝነት የተሞላበት ቅጣት ነው። ምናልባት እየሰራህ ያለህ ወንጀል ከምን አንጻር እንደሆነ መጀመሪያ ታይቶ ነው ቅጣቱ ሊሰጥህ የሚችለው ያም ወደፊት ያንን ወንጀል እንዳሰራ ሲፈለግ እንጂ ፈጽሞ አንተ